ሰበር ዜና የኢራን ፕሬዝዳንት አገሪቱ ያጋጠማትን ድርቅ ተከትሎ ቴህራንን ለቀን ሞጣት ሳይኖርብን አይቀርም አሉ። ይህንም በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ሰበር መረጃችን የቢቢሲ ስራ አስኪያጅና የዜና ስራ አስፈጻሚ በትራምፕ ዙሪያ በተሰራ ዘጋቢ ፊልም ምክንያት ስራቸውን ለቀቁ። ሰላም ጤና ይስጥልኝ፣ የቻናል የቤተሰቦች ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣቸው ይሆናል። እስከ መጨረሻ አብራችሁን ቆዩ። ኢራን በተለይም ዋና ከተማዋ ቴህራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንቱ ቴህራንን ለቀን መውጣት ሳይኖርብን አይቀርም አሉ። በኢራን የጣለው ዝናብ መጠንም እጅግ ዝቅተኛ በመሆኑ የውሃ ማጠራቀሚያዎችም ባዶ ናቸው ተብሏል። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎቹ ውሃ እንዲቆጥቡ ተማጽነዋል። ፕሬዚዳንት ማሱድ ቬሽኪያን በቅርቡ በቂ ዝናብ ካልጣለ በቴህራን ውሃ ማከፋፈል እንደሚጀምር ተናግረው ነበር። ነገር ግን የውሃ እጥረቱን ለመቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደሚችል ተናግሯል። ፔዚሽኪያን ማከፋፈሉ ካልሰራ ቴህራንን መልቀቅ ሊኖርብን ይችላል ሲሉ ተናግሯል። የፕሬዝዳንቱ አስተያየቶች በኢራን ጋዜጦችና በማህበራዊ ሚዲያ ላይ ትችትን አስተናግደዋል። የቀድሞ የቴህራን ከንቲባ ጎላም ሆሴን ካርባሺ ሐሳቡን ቀልድ ሲሉ አጣጥለው ቴህራንን ለቆው መሄድ ምንም ትርጉም የለውም ብሏል። የኢራን ሜትሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ውስጥ ምንም ዝናብ እንደማይጠበቅ ተናግረዋል። ይህ በእንዲህ እንዳለ የውሃ ችግር ዋና ከተማዋ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነው ሲሉ ገልጸዋል። በቴህራን የምትኖር አንዲት ሴት ፐርዥያ ለመጸዳጃ ቤት እና ለሌሎች አስፈላጊ ነገሮች የሚያገለግል የውሃ ማጠራቀሚያዎችን ለመግዛት አቅጃለሁ ስትል ተናግራለች። ኢራናዊው ራፐር ቫፋ አህመድፑር ደግሞ ማብሰያ ክፍል ውስጥ የሚገኝ ቧንቧን በማሳየት ምንም ዓይነት ውሃ እንደሌለ የሚገልጽ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ አጋርቷል። አራት ወይም አምስት ሰዓት አልፏል በማለት ወደ መጸዳጃ ቤት ለመሄድ የታሸገኸው አገዝቻለሁ ሲልም ገልጿል። ከቴሄራን ዋና የውሃ መንጮች አንዱ የሆነው የላቲያን ግድብ ስራ አስኪያጅ ግድቡ ካለው ውሃ በመያዝ አቅም ከ10 በመቶ በታች መያዙን ተናግሯል። በአቅራቢያ ያለው የካራጅ ግድብ ለቴሄራንና አልቦርዝ ከተሞች ውሃ የሚያቀርብ ሲሆን በተመሳሳይ አነስተኛ ውሃ ብቻ መያዙ ተናግሯል። ከተወለድኩበት ጊዜ ጀምሮ ይህ ግድብ ባዶ ሆኖ አይቼው አላውቅም ሲሉ አንድ አዛውንት የአካባቢው ነዋሪ ለኢራን መንግስት ቴሌቪዥን ተናግረዋል። የካራጅ ግድብ ስራ አስኪያጅ የሆኑት መሐመድ አሊ መዋለም እንዳሉት የዝናብ መጠኑ በከፍተኛ ደረጃ ቀንሷል። የዝናብ መጠን ካለፈው ዓመት ጋር ሲነጻጸር በ92 መቶ ቀንሷል ብለዋል። በግድቡ ውስጥ ያለን ስምንት በመቶ ውሃ ብቻ ነው እና አብዛኛው ጥቅም ላይ ሊውል የማይችልና የሞት ውሃ ተብሎ የሚታሰብ ነውም ብሏል። መንግስት አሁን ተስፋውን በበልግ መገባደጃ ላይ ዝናብ ሊጥል ይችላል የሚል ነው። ነገር ግን የሜትሮሎጂ ትንበያዎች ያንን አያሳዩም ብለዋል። የኢራን የኤነርጂ ሚኒስቴር አባስ አሊ አባዲ ሁኔታው በቅርቡ የውሃ አቅርቦት እንዲቋረጥ ሊያስገድድ እንደሚችል አስጠንቅቋል። አንዳንድ ምሽቶች የውሃውን ፍሰት ወደ ዜሮ ልንቀንስ እንችላለን ብለዋል። ባለሥልጣናቱ ከመጠን በላይ ውሃን የሚጠቀሙ ቤተሰቦችን እና ንግድ ቤቶችን ለመቅጣት ማቀዱን አስታውቋል። የኢራን ኢነርጂ ሚኒስተር አሊ አባዲ የቴህራን የውሃ ችግር በዝናብ እጥረት ብቻ የተከሰተ አይደለም ይላሉ። በመዲኗ ለዘመናት በቆየው የውሃ መሠረተ ልማት ምክንያት የተከሰተውን የውሃ ፍሰትንና በቅርቡ ከእስራኤል ጋር ለ12 ቀናት የዘለቀው ጦርነትን በምክንያትነት ጠቅሰዋል። በዚያ ግጭት ወቅት እስራኤል ሰኔ 15 ቀን በሰሜናዊ ቴህራን የታጅሪሽ ሰፈር ላይ ኢላማ አድርጋለች። ከዚያ በኋላ በአካባቢው ከባድ የጎርፍ መጥለቅለቅ መከሰታቸውን የሚያሳዩ ቪዲዮዎች ወጥተዋል። በጥቃቱ ማግስት የእስራኤል መከላከያ ሰራዊት የኢራንን ጦር ማዘዣ ማዕከላት ላይ ማነጣጠሩን አስታውቋል። ነገር ግን ይህ የውሃ እጥረት ቀውስ ከዋና ከተማው የሰፋ ነው። የኢራን ብሔራዊ የአየር ንብረትና ድርቅ ቀውስ አስተዳደር ማዕከል ኃላፊ አህመድ ቫዚፈህ ከቲራን በተጨማሪ በሌሎች በርካታ ግዛቶች ውስጥ ያሉ ግድቦች አስጊ ሁኔታ ውስጥ እንደሚገኙ አስጠንቅቋል። በግድቦች ውስጥ ያለው የውሃ መጠን በመቶኛ ሲሰላ በነጠላ ሀዝ የሚቀመጥ ነው። በኢራን ሁለተኛዋ ትልቅ ከተማ ማሻህድ ባለስልጣናትም እጥረት መከሰቱን እየገለጹ ይገኛል። የቢቢሲ ዋና ስራ አስኪያጅ ቲም ዴቭ እና የዜና ኃላፊዋ ዴብ ራተርነስ በዶናልድ ትራምፕ ዙሪያ በተሰራ ዘጋቢ ፊልም ንግግር በመቆራረጥ ትችት ከደረሰባቸው በኋላ ስራቸውን በፈቃዳቸው ለቀዋል። ለአምስት ዓመታት በኃላፊነት የቆዩት ስራ አስኪያጁ ዴቭ በበርካታ ውዝግቦችና ያሉዊ ክሶች ጫና በርትቶባቸው ነበር። ዘቴሌግራፍ ባለፈው ሰኞ ሾልኮ የወጣ ውስጣዊ ማስታወሻ ዝርዝርን ያተመ ሲሆን ዘገባው ሁለት የፕሬዝዳንት ትራምፕ ንግግሮችን ቆርጦ በመቀጠል የ2021ን የካፒታል ሂል አመፅ እንደደገፉ አድርጎ ማሳየቱን ጠቁሟል። የዩናይትድ ኪንግደም የፖለቲካ መሪዎች የሥራ መልቀቅ ዜናውን ለውጥ ለማምጣት መንገድ ይመራል የሚል ተስፋ ሲይዙ፣ ትራምፕ ደግሞ ውሳኔውን ተቀብለዋል። የቢቢሲ ስራ አስኪያጅና የዜና ስራ አስፈጻሚ በአንድ ቀን ስራ መልቀቃቸው ታይቶ የሚታወቅ አይደለም። ውሳኔያቸውን እሁድ ምሽት ያሳወቁት ቲም ዴቪ እንደ ሁሉም የህዝብ ድርጅቶች ሁሉ ቢቢሲም ፍጹም አይደለም፣ ሁሌም ቢሆን በራችን ክፍት፣ ግልጽና ተጠያቂ መሆን አለብን ብለዋል። ይህ የብቸኛው ምክንያት ባይሆንም ወቅታዊ የቢቢሲ ኒውስ ውዝግብ ለውሳኔ አስተዋጽኦ አድርጓል ሲሉ አክለዋል። በአጠቃላይ ቢቢሲ ጥሩ እየሰራ ነው፣ ነገር ግን አንዳንድ ስህተቶች ተሰርተዋል። እናም እንደ ስራ አስኪያጅነቴ ትልቁን ኃላፊነት እኔ መውሰድ አለብኝ ብለዋል። የዜና ስራ አስፈጻሚ የሆኑት ዴብራ ተርነስ እሁድ ባወጡት መግለጫ በዘጋቢ ፊልሙ ዙሪያ የተነሳው ውዝግብ ቢቢሲ ላይ ጉዳት የማድረስ ደረጃ ላይ ደርሷል ያሉ ሲሆን ጫናው እኔ ጋር ይቆማል ብለዋል። በህዝባዊ ህይወት መሪዎች ሙሉ ለሙሉ ኃላፊነት መውሰድ አለባቸው። እናም ለዚህ ነው ስራዬን የምለቀው። ስህተቶች ቢሰሩም እንኳን ግልጽ ማድረግ የምፈልገው ቢቢሲ እንደ ተቋም አሉላዊ ነው የሚለው ከእውነት የራቀ ነው ሲሉም አክለዋል። ዴብራ ተርነስ ባለፉት ሶስት ዓመታት የቢቢሲ ዜና እና ወቅታዊ ጉዳዮች ስራ አስፈጻሚ ነበሩ። በቴሌግራፍ የታተመው የውስጥ ማስታወሻ በእስራኤል ጋዛ ጦርነት የቢቢሲ አርበኛ ሽፋን ስልታዊ ችግር ተብሎ የተገለጸውን ለመፍታት እርምጃ ለመወሰዱን አሳሳቢነቱን ከፍ ያደረገ ነው ብሏል። ዋሽንግተን ዲሲ እንደ አውሮፓውያን አቆጣጠር ጥር 6 2021 ትራምፕ ባደረጉት ንግግር ወደ ካፒታል ሂል እንራመዳለን እና ጠንካራ ሴናተሮቻችንና የምክር ቤት አባሎቻችን ሴቶቻችንን እናበረታታለን ይላሉ። ነገር ግን በዘጋቢ ፊልሙ የታየው ወደ ካፒታል እራመዳለን። እናም ከእናንተ ጋር እዚያው እገኛለሁ። እንፋለማለን፣ እስከ መጨረሻው ድረስ እንፋለማለን በማለት ተናግረዋል። ከተለያየ ቦታ ተቆርጠው የተቀጠሉት ሁለቱ ክፍሎች በመካከለኛው የ50 ደቂቃ ክፍተት አላቸው። የውስጥ ማስታወሻው ከታተመ በኋላ መቶ በመቶ የውሸት ዜና ብሎ ኮርፖሬሽኑን የገለጸው ዋይት ሃውስን ጨምሮ ቢቢሲ ላይ ትችት ተነስቷል። ትራምፕ የሥራ መልቀቂያውን በተመለከተ የቢቢሲ ሰዎች እየለቀቁ ወይም እየተባረሩ ያሉት የጥር ስድስት በጣም ምርጥ ንግግሬን በመቆራረጣቸው ተይዘው ነው ብለዋል። እነዚህ ውሸታሞች ሰዎች ፕሬዝዳንታዊ ምርጫ ላይ ራሳቸውን ከፍ ለማድረግ የሞከሩት ናቸው ያሉት ትራምፕ ለዲሞክራሲ ምንም ያህል የሚያሳዝን ስራ ነው ብለዋል። የሁለት ከፍተኛ የስራ ኃላፊዎች መልቀቅ ዛሬ ሰኞ የቢቢሲ ሊቀመንበር ሳሚር ሳህ በፓርላማ ኮሚቴ ከመቅረባቸው በፊት የመጣ ነው። በስራ መልቀቂያው ላይ አስተያየታቸውን የሰጡት ሊቀመንበሩ ለቢቢሲ የሐዘን ቀን ያሉ ሲሆን ቲም ዴቪ በስራ ቆይተው ከእኔና ከቢቢሲ ቦርዱ ሙሉ ድጋፍ ነበረው ብለዋል። ይህ የሆነ እንጂ በግልም በሙያም የበረታበትን ግፊት እረዳለው፣ ለዛሬ ውሳኔ አድርሶታል። ሁሉም የቦርድ አባላት ውሳኔውንና የውሳኔውን ምክንያት ያከብራል ሲሉ አክለዋል።